ስለዚያች ቀንና ስለዚያች ሰዓት ግን ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም የሚል ቃል አለ። ኢየሱስ የፍርድን ቀን የማያውቅ ከሆነ እንዴት ታመልኩታላችሁ የሚል ጥያቄ መጥቷል። ጸጋና ሰላም ይብዛላችሁ ወገኖቻችን፣ እንደምን አላችሁ? ይህንን መልእክት ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም ሰው አድርሱ። ይህ የቲክቶክ አካውንት ምናልባት ባል ሊደረግ ስለሚችል አንድ እድል ነው ያለን። እንዳንጣፋ የነሆ መርከብ የሚለውን የዩቱብ ቻናል የኤማሁስ መንገደኞች ወደሚል አምጥቸዋለሁ። ከፌስቡክና ከቲክቶክ ጋር የተመሳሰለ እንዲሆን ማለት ነው። ና እየገባችሁ ሰብስክራይብ አድርጉ። እንዳንጣ የተስፋፋ ማለት ነው። ሰሞኑን እንግዲህ ምንም አይነት መልስ ሰጥቼ አላቅም ወደ ሁለት ወር እየሆነኝ ነው። በዚህ ሰሞን ተደጋግመው ከመጡ ጥያቄዎች መሀል አንዱ የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ያለው አሁን ያነበብነው ጥቅስ ነው ማለት ነው። አሕዛብ ወገኖቻችን እንግዲህ ይህንን ጥቅስ በማንሳት የእኔ ቢጤዎች የሆኑትን ደካሞቹን ለማሰናከል ይሞክራሉ። ኢየሱስ ክርስቶስ በእውቀት ደረጃ ከአብ ያንሳል፣ እውቀቱ ውስን ነው የሚል አይነት ሀሳብ ያቀርባሉ ማለት ነው። እና ይህንን አስመልክተ እንግዲህ ዛሬ ወደ አምስት ስድስት የሚሆን ነጥቦች እናያለን። ሁላችሁም ሸሬ እያደረጋችሁ ለሁሉም ሰው አድርሱ ማለት ነው። በመጀመሪያ ደረጃ ቁጥር አንድ የምናየው እውቀት የሚለው ቃል በመጽሐፍ ቅዱስ እንዴት ይተረጎማል? እውቀት የሚለው ቃል በመጽሐፍ ቅዱስ ለግንዛቤ ብቻ ነው የሚሰጠው ሚሰጠው የሚለውን እ ጌታችን ኢየሱስ ክርስቶስ ይህንን ያለው ለምንድን ነው ወደሚለው ትርጉም ለመምጣት በመጀመሪያ እውቀት የሚለው ቃል ለግንዛቤ ብቻ የሚሰጥ ነው ወይ የሚለውን እናያለን ማለት ነው። ኦሪት ዘፍጥረት ምዕራፍ 4 ቁጥር 1 ላይ እንዲህ ተብሎ ተጽፏል፣ አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደ። ይችላል ይህ እንግዲህ እውቀት የሚለው በመጽሐፍ ቅዱስ ለመጀመሪያ ጊዜ ከግብረስጋ ግንኙነት ጋር ተያይዞ ተጠቅሷል ማለት ነው። እውቀት የሚለው ቃል ለግንዛቤ ብቻ የሚሰጥ አለመሆኑን እዚህ ላይ እናያለን ማለት ነው። አዳምና ህዋን ከዛ በፊት በገነት ስንት ዓመት ኑረዋል? በገነት ሰባት ዓመት ኑረዋል። እንግዲህ እግዚአብሔር አምላክ በለስን በልተው ከእግዚአብሔር ጋር ተጣልተው ወደ ምድር ከወደቁ በኋላ አዳምም ህዋንን ሚስቱን አወቃት እያለ ነው። አወቃት የሚለው ከግንዛቤ ጋር ግንዛቤና አወቃት ነበር ለማለት ነው። ከዛ በፊት ታይተዋወቁ ለማለት ሳይሆን ተርጉሙ ምንድነው? በግብረ ስጋ ግንኙነት ሚስቱን አወቃት ማለትም ተገናኛት ለማለት እውቀት የሚለውን ጥቅስ እዚህ ላይ እውቀት የሚለውን ቃል እዚህ ላይ ለግብረ ስጋ ግንኙነት ተጠቅሶታል። ተጠቅሞታል መጽሐፍ ቅዱሱ ማለት ነው። ስለዚህ በመጀመሪያ ማወቅ ያለብን እውቀት የሚለው ቃል በመጽሐፍ ቅዱስ ከግንዛቤ ጋር ብቻ የሚነግር ለግንዛቤ ብቻ የሚሰጥ አለመሆኑን እንረዳለን ማለት ነው። ሁለተኛው ነጥብ እግዚአብሔር አምላክ እንደማያውቅ ነው የሚናገርባቸው ብዙ ቦታዎች አሉ በመጽሐፍ ቅዱስ ማለት ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው ይላል። እግዚአብሔር አዳምን ጠርቶ ወዴት ነህ ብሎ ጠየቀው ይላል። እግዚአብሔር አዳም የት እንዳለ አያውቅም። አዳም እንግዲህ በገነት ውስጥ አትብላ የተባለውን በለስ በልቶ ከበላ በኋላ ፈርተው በገነት ጫካ ውስጥ ተደበቁ ይላል። እናም እግዚአብሔር አዳም አዳም ወዴት ነህ አለው ይለናል። እግዚአብሔር አዳም አዳም ወዴት ነህ ያለው እዚህ ጥቅስ ላይ የት እንዳለ ጠፍቶት ነው አዳም? አይደለም። ትርጉሙ ግን እዚህ ላይ እግዚአብሔር አዳም የት እንደተደበቀ ጠፍቶት ሳይሆን ወዴት ነህ እያለው ያለው ካዘዝኩ ትዕዛዝ ወጥተሃል፣ መንገድህን ስተሃል፣ እኔ ጋር ያደረግከውን ቃል ኪዳን አትብላ ያልኩህን በለስ በልተሃል፣ እንዴት መንገድህን ሳትክ እያለው እናም ወዴት ነህ አባባሉ አዳምን ሳያሳቅቅ አንተ እንዴት ህግን ትጥሳለ እንዴት አትስራ ያልኩህን ኃጢያት ሰራ አትብላ ያልኩህን በለስ እንዴት በላ ብሎ ሳያሳቅቅና በማያሳቅቅ መንገድ ወደሱ እንዲመለስ አይነት ሆኖ እየተናገረው እግዚአብሔር ማለት ከዛ አዳም መናገር ጀመረ ድምጽ ሲመላለስ ሰማንና ፈራን እንዲሁም በገነት ዛፎች ተደበቅናል ስለዚህ እዚህ ላይ እግዚአብሔር አምላክ እንደማያውቅ ሆኖ ጠየቀው አዳም መለሰ ለምንድን ነው እግዚአብሔር እንደማያውቅ ነው የጠየቀው አዳምን እንዴት በላ ብሎ ማሳቀቅ አልፈለገም። ሳያሳቅቀና በደሉን ደብቆ ልክ ወላጅ ልጆች ሲያጠፉ እንደዚህ አይደለም እንደማላየ ሆኖ እንደሚያልፈው ማለት ነው። አሁንም ቁመን እየተነጋገር ነው። ሁላችንም እየተነፈስ ነው ያለነው። እንደዚህ እየተወያየ ነው ያለነው። እግዚአብሔር አምላክ በደላችንን እንደማላየ ሆኖ እየተወልን ስለሆነ እንደማላወቀ ሆኖ እያለፈልን በምረቱ እየሰወረልን ስለሆነ ነው ማለት አዛብ ወገኖቻችንም ይህንም ሁሉ በሱ ላይ ስትናገሩ እስካሁንም ድረስ ፀሐይን እኩል አውጥቶ የሚያነጋለን ንፋሳትንም እኩል የሚያስተነፍሰና እስካሁን ድረስ ያቆየን በደልን እንዳላወቀ ሆኖ እያወቀ እንዳላወቀ ሆኖ ሸፍኖ ስለሚያልፍ ነው ማለት ነው። ስለዚህ ሁለተኛው ነጥብ እግዚአብሔር አምላክ እንደማላወቀ ሆኖ ይናገራል። በደል ስንበድል ወደ እርሱ እንድንመለስ እንዳላወቀ እንዳልሰማ እንዳላየ ሆኖ ወደ እርሱ እንድንመለስ በልቅሶና በዋይታ በንስሐ ወደ እኔ ተመለሱ እያለ ይናገራል ማለት ነው። ሶስተኛው ነጥብ እናንተ እንዳላችሁት ኢየሱስ ክርስቶስ የእውቀት ውስንነት አለበት፣ እግዚአብሔር አብ በእውቀት ከወልድ ይበልጣል ካልን የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳችስን እንኳ ያለ እርሱ አልሆነም። የፍርድን ቀን አያውቅም እያላል፣ እዚህ ላይ ግን ሁሉ በእርሱ ሆነ እያላል። እንዴት ነው የማያውቀው? ሁሉም ፍጥረታት በእርሱ ሆኑ። እናንተ የምታመልኩትን እናንተ አላህን መሐመድንም እናንተን፣ ሁላችሁም በሰማይም በምድርም በባህርና በየብስ የሚታዩትና የማይታዩትን ሁሉ የፈጠረ ኢየሱስ ክርስቶስ እንደሆነ እዚህ ላይ ተጽፋል። ሁሉም በእርሱ ሆነ። ከሆነውስ እንኳን አንዳች ያለ እርሱ አልሆነም ይላል። ስለዚህ ክብር ይግባውና ጌታችን ኢየሱስ ክርስቶስ በእውቀት ደረጃ ከአብ ያንሳል የሚለው ሀሳብ ውድቅ እንደሆነ እዚህ ላይ ይናገራል ማለት አራተኛው ነጥባችን የሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ያለው ቃል ነው። ሁሉ ከአባቴ ዘንድ ተሰጥቶኛል። ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም። አብንም ማን እንደሆነ ከወልድ በቀር ወልድ ሊገልጥለት ከሚፈቅድ በቀር የሚያውቅ የለም ይላል። አስቡት እንግዲህ በእውቀት ደረጃ ወልድ ከአብ ያንሳል አላቸው። የፍርድን ቀን ወልድ አያውቅም አላቸው። እናንተ እንዳላችሁ እውቀቱ ውስን ከሆነ ከአብ የሚያንስ ከሆነ አብን ከወልድ በቀር የሚያውቅ የለም እያለ ነው። እንዴት ነው አብን የሚያውቅ የፍርድን ቀን አያውቅም ማለት የሚቻለው? አብን ማወቅ ነው የሚበልጠው ወይስ የፍርድ ቀን ማወቅ? እዩት እንግዲህ እዚህ ላይ ሁሉ ከአባት የዘንድ ተሰጠ ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም አብንም ማን እንደሆነ ከወልድ በቀር የሚያውቅ የለም እያለ ነው። እሺ ወልድ በእውቀት ደረጃ ከአብ የሚያንስ ከሆነ አብን እንዴት ሊያውቀው ቻለ? እንዲሁም ደግሞ እናንተ እንዳላችሁት አብ ከወልድ የሚበልጥ ከሆነ የሚበልጠው እንዴት በሚያንሰው ሊታወቅ ቻለ? የሚበልጠው አብ በሚያንሰው በወልድ እንዴት ሊታወቅ ቻለ? እናንተ እንደምትሉትኝ ወልድ የእውቀት ውስንነት ካለው ማለት ነው። እንግዲህ ነገሩ ረቀቅና ጠለቅ ሊል ይችላል፣ ግን ከስሩ ማየት ስላለብን ነው ማለት ነው። በእውቀት ደረጃ ወልድ ከአብ የሚያንስ ከሆነ የሚያንሰው ወልድ የሚበልጠውን አብ እንዴት ሊያውቁ ቻለ? ከኔ በቀር የሚያውቀው የለም እያለ ነው አብን ማለት ነው። ስለዚህ ሀሳባችሁ በእውቀት ደረጃ ከአብ ያንሳል የምትሉት ሀሳብ ውድቅ እንደሆነና የአጋንንት ሀሳብ እንደሆነ ድንቁርና እንደሆነ በዚህ ጥቅስ እንረዳለን ማለት ነው። የፍርድ ቀን ማለት እንግዲህ ዓለም ከተፈጠረበት ቀን ጀምሮ እስከሚያልፍበት ቀን ድረስ ያሉት ካሉት ቀናት መካከል አንዷ ነች። ይህች ዕለት ፍጡር ናት የተፈጠረች ናት ከሀያ ሁለቱ ፍጥረታት ውስጥ ናት። ዕለት ፍጡር ከሆነ ዕለትን ማወቅ ነው የሚከብደው ወይስ አብን ማወቅ እንግዲህ ወልድ ከአበው በእውቀት የሚያንስ ከሆነ የሉቃስ ወንጌል ምዕራፍ አሁን ያነበብነው ምዕራፍ 10 ቁጥር 22 ላይ አብን ከወልድ ከኔ በቀር የሚያውቀው የለም እያለ፣ አብን ማወቅ ነው የሚከብደው ወይስ እለትን ማወቅ? የፍርድ ቀን ማወቅ ነው የሚከብደው ወይስ አብን ማወቅ ነው የሚከብደው? አስቡት እንግዲህ የፍርድ ቀን ምክንያቱም ፍጡር ናት፣ እንደምናውቀው አንዲት ቀን ናት። ስለዚህ አብን ማወቅ ከባዱ ነገር። አብን የሚያውቅ ከሆነ ወልድ እንዴት ነው የፍርድን ቀን አንዲትን እለት እንዴት ነው አያውቅም ልንል የምንችለው? ስለዚህ ይህ ሀሳባችሁ ውድቅ እንደሆነ በዚህ እንረዳለን። ማለት አጭር ምሳሌ ውስጣችሁ እኔ ዛሬ እንገናኝ ብዬ ቀጠርኳችሁ፣ ወይም ደግሞ ከአንድ ሰዓት በኋላ እንገናኝ ብዬ ቀጠሮ ሰጥኋችሁ። የተቀጣጠርንበትን ቀን አላውቀውም ማለት ይቻላል? ምን አይነት ድንቁርና! ድንቁርና ማለት እኮ ይሄ። እናንተ ዛሬ በዛሬ ዕለት እንገናኝ ተባብላችሁ ከወዳጃችሁ ጋር ተቀጣጠራችሁ ያን ቀናት አታውቁት ማለት ይቻላል። ለሰው እንኳ ራሱ እንትን የሚል ነው ማለት ለማ የማይመች ነው ማለት ነው። አምስተኛው ነጥባች አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 22 ላይ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው ይላል። ትንሹን መካድ እንዴት ትልቁን መካድ ሊሆን ይችላል? አብን አስቡት እንግዲህ አብ ከወልድ የሚበልጥ ከሆነ ወልድ በእውቀትም በሁሉም ነገር ከአብ የሚያንስ ከሆነ እናንተ እንደምትሉት እንዴት ነው ወልድን መካድ አብን መካድ የሚሆነው? እንዴት ነው የሚያንሰውን መካድ የሚበልጠውን መካድ የሚሆነው? እዚህ ላይ ምክንያቱም ወልድን መካድ አብን መካድ እንደሆነ እየተናገረ ነው መጽሐፍ። ስለዚህ ከአብ በእውቀት ያንሳል የሚለው ሀሳብ የአጋንንት ሀሳብ ነው። እና ይህንን ካየን ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለዚያች ስለዚያች ሰዓትና ስለዚያች ቀን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ያለው ለምንድን ነው? ትርጉሙ ትርጉሙስ ምንድን ነው ካለን በቃል ደረጃ አልነገርኳችሁም ነው፣ የመጀመሪያው ትርጉም ማለት ነው። በቃል ደረጃ እርሱ እንደሚመጣ እሱ ፍርድ እንደሚፈርድልን ነግሮናል በማንኛውም ዓመተ ምህረትና በማንኛውም ጊዜ ላይ እንደሚመጣ ግን አልተናገረም ማለት ነው። ሁለተኛው ትርጉም ስለዚያች ቀንና ስለዚያች ሰዓት ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን አያውቅም ማለት ትርጉሙ ቀጥታ የሰው ልጆች የፍርድ ቀን ምንቀን በምን ቀን በመቻ መተመረት እንደሚካሄድ አያውቁም ነው። እንግዲህ ልጅ ምትለው አቃና ሰው ልጅ የምታከራከሩ ጌታችን ኢየሱስ ክርስቶስ ልጅ ያለው አንደኛ ራሱ ነው፣ ሁለተኛ ደግሞ እኛ የሰው ልጆችን ነው ማለት። ሶስተኛው ትርጉም አስተውላችሁ አዳምጡ። ከአባት ብቻ በቀር መላእክትም ቢሆኑ ልጅም ቢሆን አያውቅም ያለው እንዴት ነው? አባት ብቻን የሚያውቀው ካለ እንዴት ራሱን አያውቅም አለ ወደሚለው ስንመጣ አንደኛ ፍጹም ሰው መሆኑን እየገለጸልን ፍጹም ሰው ፍጹም ሰው ሆነ ስንል ከሰው ምንም የጎደለው ነገር የለም ነው ከኃጢአት በስተቀር። ትርጉሙ ግን እዚህ ላይ አላውቅም አይደለም። ምስጢረ ስላሴ ላይ ስንሄድ አብ በልብነት ወልድ በቃልነት መንፈስ ቅዱስ በስትንፋስነት ይመሰላሉ። ስለዚህ ከአብ ብቻ በቀር የፍርድ ያችን ቀን የሚያውቅ የለም ማለቱ ክርስቶስ የማውቀው እኔ ብቻ ነው። ምክንያቱም አብ በልብ ነው የሚመሰለው። ያችን ቀን የሚያውቀው እግዚአብሔር ብቻ ነው እግዚአብሔር ልብ ብቻ ናት ያለችው ነው። ስለዚህ ትርጉሙ ይሄን ይመስላል። መቼም አለማስተዋልና ሰዎቹ ለጊፍትና ሰውን ለማሳት ስለሚጠቀሙ ነው እንጂ መልሱ እኮ እዚሁ ላይ ለ ሰላሳ ሰባተኛ ቁጥር ላይ አሁን ካነበብ ነው ዝቅ ብለን የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል ይላል። ስለዚህ የሚመጣበትን ቀን ቀጥሮ የምመጣበትን ቀን ግን አላውቀውም ማለት ይሄ ለሰው እንኳን የማይስማማ ነው፣ እንኳን ለእግዚአብሔር ማለት ነው። እና አስተውላችሁ እና ይህንን ይመስላል አህዛብ ወገኖቻችንም ሁልጊዜ በጥፋት መንገድ መጓዝ ምን ትርጉም አለው? የሚታየውና የማይታየውን የፈጠረ አምላክ የፍርድን ገና አያውቅም ማለት ይሄ ትልቅ ድንቁርና ነው። ለእናንተ ማያስኬድም ማለት ነው። ይህን ል ማለት ነው። ወገኖቻችን ሼር፣ ኮፒሊንክ እያደረጋችሁ ለሁሉም ሰው አድርሱ። የኖህ መርከብ የሚለው ዩቱብ ቻናል የኤማሁስ መንገደኞች ወደሚለው ቀይሬዋለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰላማችሁ ይብዛ።